ሰዎችን ምን አውቃለሁ እወድሽ ነበረ ብዬሽ እንዳልቀረ እንበይንደ በፊቱ እንፈቃቀር ቃልሽ አይለወጥ እባክሽን ፍቅሬ ለእኔ ብልሽ አደራሽን ነበ አድራ ያልኩሽ ቃል ምን ነው ተሰበረ? እኔ በበኩሌ እወድሽ ነበረ። አደራ ያልኩሽ ቃል ምን ነው ተሰበረ?

ለዛይ ለዛይን ባንድ ደግሞ እንደግማለን። እሺ፣ እናመሰግናለን። ቀደም ሲል ስራዎቻቸውን ያቀረቡልን ፍሬው ሙሉጌታ በኤሌም አንድ ተወክሎ የጋሽ ጥላሁን ገሰሰን እኔ በበኩሌን፣ እንዲሁም ደግሞ በሱ ፍቃድ ገዛኽኝ በኤሌም ሁለት ተወክሎ የዳዊት ጽጌን ደሳለኝን ነበር። የዳዊት ጽጌን ደሳለኝን በግጥም ናትናኤል ጌታቸው፣ በዜማ ደግሞ አበበ ብርሃኔ፣ እንዲሁም ቅንብሩን አበጋዝ ክብረ ወርቅ ነው የሰሩት። እኔ በበኩሌ ደግሞ በጣም ከምወዳቸው የዳዊት ስራዎች መካከል ሁለተኛ ደረጃ የምሰጠውን ስራ ነው የሰራው እና ዳኞች ምን ይላሉ? ዛሬ የአማን ልጆች በመጀመሪያ ስራቸውን አቅርበዋል። የሹምና ብሩኬ ሲመካከሩብህ ነበር። እኔ ምን እንደሚሉ ራሱ አላውቅም። አማንዬ ብዙ አይሰማኝም። አሁን ነው አብረን ነው አብረን ነው የምንሰማው። ሲመካከሩ ነበር ተመልካችን ባለበት ባየው ሁኔታ። ስለዚህ ዳኞች ምን ይላሉ? ከ15 ከ15 ሺ የሹምና ብሩኬ ነጥብ ትሰጣላችሁ። አስተያየትን እሰጣላለሁ። በመጀመሪያ ዳኛ አማን ልጆቹ ላይ የሰራሃቸው ስራዎችን ላደንቅ እፈልጋለሁ። በተለይ ከቅኝት ጋርና እንደዚህ ቮካል ኤክሰርሳይዝ ሲያደርጉ ድምጻቸውን በትልቁ ማውጣት እንዲችሉ የተሰራበትን ኤክሰርሳይዝ በጣም ላደንቅ እፈልጋለሁ። ለውጦች ስላየው ማለት ነው። ፍሬውና በሱ ፈቃድ እንኳን ደህና መጣችሁ። ከፍሬው ጀምራለሁና የጋሽ ጥላውን ገሰሰን እኔ በበኩል የሚለውን ዜማ ነው ይዘ የመጣው። ዜማው በጣም ቆንጆ ነው። በደንብ መድረኩን መፈተን እዚህ ላይ አንተን ያንተን ጉሮሮ መቃኘት የሚቻልበትን ዜማ ነው ያመጣው። በጣም ቆንጆዬ ድምፅ አለ፣ ጉልበት ያለው ድምፅ አለ። ስሜት ላይ ና ዳይናሚክስ ላይ እንደዚህ ቅኝት ላይ ከባለፈው በጣም ብዙ ጥሩ ነገር ስላለ አሁንም ማስተካከል የምችለው ያክል ነው። ችግሮች የነበሩት እና እንደዚህ ዳይናሚክሱን ስሜቱን ውበት ላይ በደንብ ብትሰራበት የበለጠ ዜማው ቆንጆ መሆን ይችላል። የዘፈን ጥፋቶችን በደንብ ያላልክባቸው ቦታዎች አሉ። በተፈጥሮ የጋሽጠላውን ዘፈኖች ቀጥቀጥ ተብሎ አይዘፈኑም እና ብዙ ቦታዎች ላይ ቀጥ ተብሎ የተዘፈኑትና እነሱ ላይ በጣም ልሰራ እና የማዳመጥ ስታይልህን መቀየር መቻል አለብህ። አለበለዚያ የዘፈኑን ዋና ሀሳብ ወደኛ ማስተላለፍም እንዴ ነው፣ ከለሩንም ወደኛ ማስተጋባት አችልም። ስለዚህ መጀመሪያ በደንብ አድርገህ ማዳመጥ እንድትለማመድ ነው የምመክርህ። ቅኝት ላይ ብዙ ነገር ተለውጧል፣ ግን ስቲል ችግር አለ ያልኩህ፣ ውበት ላይ በጣም እንድሰራ ነው እነዚህ ነገሮች ሲስተካከሉ ጥሩ ይሆናል ብዬ አስባለሁ። 14820 አለ እኔ ጋር በሱፍቃድ ገዛኽኝ። የዳዊት ጽጌን ደስ አለኝ የሚለውን ዜማ ነው ያመጣው። በጣም ቆንጆ ምርጫ፣ በጣም ጥሩ አቀራረብ። እንግዲህ ይሄ ዜማ የሚፈልገው ትልቁ ነገር ስሜት ነው። ስሜቱን በደንብ ተረድተሃል። ዜማው በደንብ ገብቷል። የሪትም ጥያቄ የለብህም ምን ሆነ እንደሆን ግን አልገባኝም። አንዴ ሳክስፎን ተጫውቶ አንተ ልጋባ ስትል ማይኩን አድርሰ ቶሎ የመለስክበት ሞሜንት አለ። እንዲህ ሲሆን ምን ያመጣል መሰለህ፣ ለተመልካችህ በደንብ ያላጠናው እና በራስ ማትተማመን ሊመስልብ ስለሚችል ይህንን ነገር እንዳይለመድ። እሺ፣ ሌላ ስሜት ማስተጋባት በጣም ቆንጆ። በደንብ አድርገ ነው ያስከን ምንድን ነው ባይሆን ብዬ የምለው አንዳንድ ቦታዎች ላይ የዳዊትን የመምሰል ስሜቶች አሉት። እሱ እንዳይደገሙ አንተ የራስ ብራንድ ያለ ቆንጆ ድምጽ ያለ ልጅ ነህ። ሶ በዛው እንድትቀጠል ነው የምንገፋፋ የፋና አላምሮትም፣ ዋናው አላማ በሱፍቃድን ማውጣት ነው። ሶ ይህን ነገር አስተካክል። አንዳንድ ቦታ የወረዱ ድምጾች ላይ ደግሞ ከቅኝት ጋር የተያያዙ ችግሮች ነበሩ። የወረዱ ድምጾችም የወጡ ድምጾችንም የምታስተናግድበት መንገድና የምዘፍንበት መንገድ እኩል ቦታ ልሰጣቸው ይገባል። ስለዚህ ይህንን አስተካከል። እነዚህ ቢስተካከሉ ቆንጆ ነበር የሚሆነው። እኔ ጋር 14910 አለ። እሺ ፍሬውና በሱፍቃድ አማን እኔም በጣም ላደንቅህ ላመሰግን እፈልጋለሁ። እውነት በጣም ሌላ ሌቭል ውስጥ ነው የገቡት በአንድ ቀን በትንሽ ሰዓት ትሬኒንግ። ሶ በነገራችን ላይ የልጆቹም ጉብዝና ነው ማለት፣ በጣም በትንሽ ሰዓት ኮችንግ ውስጥ በጣም አድቫንስድ የሆነ ለውጥ ነው የሚያመጡት። እና ከአሰልጣኞቹ ብቻ ሳትሆኑ ተወዳዳሪዎቹ መመስገን አለባቸው። በጣም የኔም ልጆች በጣም ሲያስደስቱኝ ነበር እና ትንሽ ብቻ ነው መነገር የሚፈልጉት። አሁን እያዘጋጀሁሽ ያላችሁ ተገባጭው ሙዚካሊቲያቸው ጥሩ ስለሆነ ወደ እናንተ ስመጣ፣ ፍሬው ጋሽ ጥላሁን እኔ በኩሌ ቆንጆ ምርጫ ነው። ያ ሁልጊዜም እንደምንለው በራስ ድምፅ የማዜም ጉዳይ ፈና ላምሮት ላይ ምንም ጥያቄ ውስጥ የሚገባ አይደለም። ጥሩ ነበር እሱ። አንተ ጋር በራስህ ድምጽ በራስህ ተስጦ በራስህ ከለም ያዜምከው ጉልበትህ በጣም በጣም በጣም ግሩም ነበር። በነገራችን ላይ አፍ አከፋፈ ቴክኒክ ድምጽ አወጣት ቴክኒክ በደንብ በቃ የሚታይ ትልቅ እጅግ በጣም ትልቅ የሚባል ለውጥ ነው ያለው። በጣም ብራይት ሆኗል ድምጽህ። ፍን የሚለው ነገር ጠፍቷል ምናምን። ኮንፊደንስህ ዳብሯል። ዲክሽን በደንብ ነው የሚሰማው። የቃላቶቹ አባባል አለ አይደል፣ ፕሮናንሴሽኑ ክሊን ነው። ይሄ በጣም ቆንጆ ነገር ነው። ከቮካል አወጣጥ ቴክኒክ ጋር ስለሚገናኝ ማለት ነው። ፍሬዚንጎች በጣም ቆንጆ ነበሩ። አንድ ጊዜ ማዕረግ ጀምሮ የሚጨርስበት ቦታ ድረስ የሚሄደው አካሄድ ቆንጆ ነበረ። የመረጥከውም ኪ በጣም ተስማሚ ነው። ለአንተም ስዘፍን ቆንጆ ነው፣ ተስማምቶ ነው። ለእኛም ምቾት ሰጥቶን ነው ስናዳምጥ የነበረው አሁን ግን ፍሬው ሳምንታቱ የሄዱ ቁጥር የውድሩ ሳምንታት በገፉ ቁጥር እይታችን የኛም ትንሽ ዲቴይል የሆነ ጠንከር እያለ ነው የሚሄደው እና ለዛም ነው ኮቺንጉም የተፈለገው። እና መስተካከል የነበረባቸው ነገሮች አሉ። ለምሳሌ ተደጋግመው ዜማዎች ይመጣሉ አይደለም። እኔ በበኩል የሚለው በጣም ብዙ ጊዜ ነው የሚመጣው። በመጣ ቁጥር በአንድ አይነት መንገድ ከማዜም ትናንሽ የዜማ ቅንጠቶችን በመቀያየር አሰልች እንዳይሆን ቅድም ያልከው እንዲናፍቀን፣ ሁለተኛ ያዜምክበት ሌላ፣ ሶስተኛ ያዜምክበት ሌላ ማድረግ አንድ በጣም ትልቅ መንገድ ነው ነገሮችን ውበት ለመስጠት፣ የዜማ ቅርጾችን ውበት ለመስጠት። ስለዚህ እንደዚህ ተደጋጋሚ የዜማ ቅርጽ ያላቸው ዘፈኖች ስትመርጡ እንደዚህ አይነት ነገር ማሰብ በጣም በጣም ቆንጆ መንገድ ነው። ከቅኝት ጋር በተያያዘ ብዙ ቦታ ጥሩ ነው፣ እውነት ለመናገር ብዙ ብዙ ተቀይረዋል። ግን አልፎ አልፎ ደግሞ ወጣም ስትል በደንብ ነው የምትወጣው። እሱን ትንሽ ጆሮህን ቲዩን ማድረግ ኢሞሽን ወይም ስሜት የምንለው ነገር ትንሽ አልተሰማኝም። ብዙ ይቀረዋል እሱ ጋር ልክ የሆነ ዜማ ይመጣል፣ የሆነ ግጥም አለው ውስጡ፣ ከዛ እናጠናለን፣ ከዛ እናዜማለን። ከሱ አስተሳሰብ ትንሽ ከፍ ማለት አለብን። አሁን አይደል ኮንተንቱ ስለምን እንደሆነ የእያንዳንዱን ቃላት ስሜቶቻቸውን፣ የዜማውን ነገር ምናምን በደንብ አስበን አሁን ሞር ከሱ ከፍ ባለ ደረጃ ፐርፎርም እንድናደረግ ይጠበቅብናል። እና የቅላጼና የዜማ ጥፋቶች በጣም ዲቴይል አሉት ዜማው፣ እነሱ ትንሽ ተጎድተዋል። እንደዚህ እንደዚህ አይነት ቅሬታ ነው የነበረኝ። ከዛ ውጭ ያለው ነገር በጣም በጣም ቆንጆ ነው። እኔ ጋር ያለህ ነጥብ 14830 ነው። በሱፍቃድ ዳዊት ጽጌን ደስ አለኝ። በጣም ቆንጆ ፐርፎርማንስ ነው። ምርጫውን በጣም አሪፍ ነው። ያው በራስ ድምጽ የሚለው ሳንናገር የማናልፈው ጉዳይ ነው። በጣም አትክሮት እንድሰጡት ስለዚህ እሱ ጋር ከተወሰኑ ቦታዎችና ከተወሰኑ ስሜቶች ውጭ ብዙ ቦታው ጥሩ ነው። ወደ አንተ ነገር አለው፣ ወደ ዳይትም ትንሽ ይሄዳለ። ግን አስብበት፣ ብዙ ለክፉም ይሰጥ አይደለም። ዳይናሚክስ አሰራርህን በጣም ነው የወደድኩት፣ እጅግ በጣም ቆንጆ ነው። ግን ምን ሚስ ተደረገ? አሬንጅመንቱም ሪኮርዲንጉም በእርግጥ እንደዚህ ነው፣ እናንተ እንደተጫወታችሁ ነው። ባንዶቹም እጅግ በጣም ፐርፌክት ነው የተጫወቱት፣ በጣም ደስ የሚል ነው። ግን ስ ላይፍ ፐርፎርማንስ አይደል ሶ የግዴታ ሪኮርዲንግ ላይ ያለው ነገር መምጣት አይኖርበትም። ያ ስቱዲዮ ነው የተሰራው። ስለዚህ በሚክሲንግ በማስተሪንግ ብዙ የሚስተካከሉ ነገሮች አሉ አይደል። ሶ የታችኛውን የዜማ ክፍል ስትጫወት በአንዱ ስቲል ላውድ ነው አንተ። ዳይናሚክስን በጣም ውብ አድርገህ እየሰራ ነው። በአንዱ ደግሞ ግን ትንሽ ላውድ ነው ከአንተ ሶ ይሸፍናሃል። እንደዚህ አይነት ነገር ሲመጣ ከባንዱ ጋር መነጋገር በጣም አስፈላጊ ነው ብለን እንደ መመዘኛም ከሚቆጠረው ነገር ውስጥ ከባንዱ ጋር ያላቸው ውህደት እንላለን አይደል። ስለዚህ ይሄ ይሄ አንተ ነህ ሪስፖንስብሊቲውን ወስደህ እዚህ ጋር እንዲህ ማድረግ ስፈልግ እንዲህ ማዜም ስለምፈልግ እንዲህ ያደርጉልኝ ማለት ያለብህ ማለት ነው። ብቻህን ዝቅ ብትል፣ ብቻህን ከፍ ብትል ውበቱ ሙሉ ለሙሉ አይገለጽም። ስለዚህ ይህን ነገር አስብበት። ያንተ ዳይናሚክስ በጣም አሪፍ ነበር፣ ግን ተዋህዶ ስለሆነ የምንሰማው ሰማው በቃ ተዋጥክ፣ ጉልበታ የለውም ወደሚለው ነው የምንሄደው። ግን እንደሱ አልነበረም፣ ጉልበቱ በጣም ጥሩ ነበር። ፍሬዚንግ በጣም በጣም ቆንጆ ነበረ። አንተ ጋር የመረጥከው ኪ ቆንጆ ነው። በሱፍቃድ ትንሽ ቅር ያሉኝ ነገሮች ምንድን ናቸው? ከቅኝት ጋር በተያያዘ በጣም ብዙ ቦታ ቆንጆ ነው፣ ግን በጣም ወደ ለው የሚወርድበት የታችኛው የድምጽ ጋራ በቃ ኮንፈርት ያልሰጡህ ኖቶች አሉ፣ ያልደረስክባቸው ከኪስ ሲወጡ የሚሰሙ እነሱ እንደዛ መሆን አልነበረባቸውም። ከዛ ደግሞ ረ እንዴት ነሽ የሚለው ሲመጣ በጣም ባልተገባ ጉልበት ነው ጮህ እና በጣም መተህ ነው የምትለው እና እንደሱ አይደለም ሶፍት የሆነ አገባብ ነው የሚፈልገው። ላይ ነው ያለው ትክክል ነው ግን፣ በጣም አክሰንት አለው ያልተገባ አክሰንት እና ይረብሻል። እሱ እሱ ጋር በጣም ትሪትመንት ይፈልጋል ዜማው ላይ ጮሆ ቢጀምርም ሀይ ፒች ላይ ቢሆንም ግን እንደሱ አይነት ኤክስፕሬሽን እሱ ጋር አይፈልግም። እሱ መታረም ነበረበት። ስሜቱ እኔ የሹሜ ጋር ብዙ አልስማማም። እኔ ስሜቱ አልደረሰኝም። እኔ ሳድ ፊል ነው ስሰማኝ ነበረው እንጂ የሀፒ የደስታ ስሜት አይደለም። ደሳለኝ እኮ ነው አይደለም የሚለው ላለቅስ ነበር እንደውም በጣም ከማዘን የተነሳ አዚያሲያም የደስታ ስሜት አይደለም የሚያጋባው። የብሶት የብሶት የብሶት ነው። ቆንጆ አማርኛ ነው ልትመጣ በመሆኑ ብሶት የተሰማህ ነው የሚመስለው። ገና እኮ አልመጣችም። ሴሌብሬት እያረገ ነው ገና ገና መሳቅ አልጀመረም። ለእዚህ ነው ምን ነበረበት ስትመጥና ነው እሱ ይታሰብበት። በሱ ፈቃድ ሆነ። ሁል ጊዜ ዜማው እንደሚፈልገው የግጥሙ ሀሳብ እንደሚፈልገው ማለት ይሁኑ አርቲስት፣ እዚህ ጋ ልትከውኑ። ስለዚህ ክወና ውስጥ ደግሞ ኤክስፕሬሽን ኢሞሽን፣ ምን በጣም ዋና ትልቅ ቦታ የሚወስድ ሀሳብ እንደሱ አስብና በደስ በሚል ደሳለኝ በሚል ዜማ እንዳታስለቅሰን። ነጥብ 1490 ናለን ዳኞቻችን፣ የሙዚቀኛና የሙዚቃ አቀናባሪ ኑ እንጂ። ቆይ ቆይ አማኔል ይልማ ያሰለጠናቸው ልጆች ነበሩ ቀደም ሲል ስራዎቻቸውን ያቀረቡት፣ ዳኞችን ማስተያየት ሰጥተውበታል። ያው ግን በመጠበቅ ላይ ያለ ሰው ስለሆነ መስተለኝ፣ የተከዘው ያልሳቀው እኮ ለዛ ነው ነው ለዛ ነው። ሳቀው ካንታ አሳብራት እንዴ። ለማንኛውም አማን እንዴት አገኛቸው ልጆች? አጭር ሰዓት አሪፍ ነው። ታዲያ ተስፋስ ቆረጣችሁ እንዴ? በጣም ሮጣችሁ አትልና ትንሽ። የሁለቱም ዳኞች አስተያየት እውነት ለመናገር በጣም ገንቢ፣ በጣም ወሳኝ የሆነ አስተያየት ነው። በነገራችን ላይ ከሁለቱም ልጆች ስጀምር ለምሳሌ ፍሬው እኛ ጋር ሲመጡ ነው እንደዚህ የሚታወቀውና ከምንም አይነት መሳሪያ ጋር ተገናኝ ታውቅ። ስለዚህ ከጦር መሳሪያ አይደለም፣ ከሙዚቃ መሳሪያ ጋር ከምንም አይነት ጋር ስላልክ። አዎ ከምን አዎ ስለዚህ ከሙዚቃ መሳሪያ ከሙዚቃ መሳሪያ ጋር ከክራር አይደለ፣ ከክራር ከመሰንቆ፣ ከኪቦርድ ጋርና በጣም ደንግጭ የነበረና በመጀመሪያው ቀን በጣም ነርቫስ ነበርኩኝ አይደለ። ከዛ ሁለተኛ ቀን እንደዚህ አይደለም የነበረው በጣም ይገርማል ግን አሁንም አየር ላይ ገና በሚቀጥለው እናወራለን። ዘፈን እስከ መቀየር ደርሷል። አንደኛ ቅድም ብሩኬ እንዳለው በጣም የራሳቸው ነገር ይዞ የሚመጡት ነገር በቃ በሆነ ፐርሰንት 90 ፐርሰንት ልሰጠው ወይ 80 ፐርሰንት ልሰጠው እችላለሁ። በጣም እገዛ ያደርጋል። እና በጣም ችግሮች ነበሩ፣ ግን የተፈጥሮ ድምፁ በጣም አደገኛ ስለሆነ በተደጋጋሚ እንዳታስበላን ነበር ምለውና በሁለቱ ዳኞች ነግሬያለሁ አደለ ነገር ያለው ስለዚህ፣ እና ወጥቶ እስኪወጣ ግን ልክ እንደዚህ አይነት ነገር በጣም ያሳቅቃል። በጣም አሪፍ ነው የሰራኸው፣ በጣም ደስ ይላል። የሰጡ አስተያየቶች እንዳሉ ሆኖ ማለት ነው። ሌላው በእሱ ፈቃድ፣ በጣም ጎበዝ ታላንት ያለው ልጅ ነው። የተሰጠው እኔ አላየሁትም ነገር ደግሞ ዛሬ ማለት ይሄኛው ሙዚቃ በዚህ አይነት መንገድ ያቀርበዋል እያልጠብቅም እና በጣም አሪፍ ነው ይሰራዋል፣ ያለው ያልኩት። ለኔ ደግሞ ትንሽ ወረድ ብሎብኛል ይመስላኛል፣ አይደለ ያው ላይፍ ስትመጣ እየታወቀ ነው አንተ ጋርም እንደዛ በጣም ፐርፌክሽን እንዳልመጣ ይገባኛል። ከዚህ በኋላ ግን ምናልባት አልባት አስራ ሁለት ልጆች የጋራ ነው የሚሆኑት መሰለኝ። ስለዚህ ያው የመጨረሻ ምክር ነው ምክር፣ ዘፈን ሻግ የለም ቆንጆ፣ አሪፍ አሪፍ ዘፈን እየመረጥክ በጣም ለውጤት መምጣት አለብህ። መልካም ዕድል እመኝላቸዋል። እናመሰግናለን ዳኞቻችን። መልካም ዕድል ተወዳዳሪዎቻችን።